እሺ ውድ ቤተሰቦቼ፣ ወደ አሰራሩ እንዳለን። አሁን ደግሞ እዚጋ የሮዝመሪኖ ቅጠል ወይ ደግሞ ስጋ መጥበሻ አለኝ፣ እንዲሁም ነጭ ሽንኩርት እና ቀይ ሽንኩርት አለኝ። እንደዚህ እንደምታዩት ስድስት ቦታ አድርጌ ቀይ ሽንኩርቱን እንዲሁም ደግሞ ነጭ ሽንኩርቱን ፈልፍዬ ከሮዝመሪኖ ጋር እፈጫለሁ ማለት ነው። በነገራችን ላይ ሮዝመሪኖን በደንብ ማጣብ አለብን አዋራ ስላለው ማለት ነው። እኔ ሁሉንም እስከነ ልጣጩ ነው አንድ ላይ አድርጌ የፈጨሁት ማለት ነው። ከዛ በኋላ ከፈጨሁት በኋላ እንደዚህ አጥልዬ በጥሩ ሁኔታ አዘጋጃለሁ ማለት ነው። ከዛ በኋላ ሻይን አፈላለሁ በጥቁር አድርጌ ነው የማፈላው ሻይን። ከዛ እዚህ ደግሞ እንደምትመለከቱት ሒናይን አዘጋጅቻለሁ ማለት ነው። በጎርጓዳሳን አዘጋጅቻለሁ ማለት ነው። እዚጋ እንግዲህ ሻው ጥቁር ካላለ የምንፈልገውን ከለር አያመጣልንም ማለት ነው። እዩት፣ ይሄ ጥርት ያለ ጽድት ያለ ኦሪጂናል ሒና ነው ማለት ነው። ስትጠቀሙ ደግሞ ኦሪጂናሉን ሒና ተጠቀሙ። ቅድም ደግሞ እንደ ጁስ ያዘጋጀሁት የነጭ ሽንኩርት፣ ቀይ ሽንኩርት ሽንኩርትና ሮዝመሪ ነው ቅጠል፣ ውሃ በጆግ አድርጊያለው እዚጋ እንደምትመለከቱት ሻ ያርግ ያለው ከዛ በኋላ እንደዚህ ማውካትን ጀምራሉ ማለት ነው። በነገራችን ላይ በጣም ስለምጓግል እኔ በደንብ ነው እንደ የመታሁት እና እምቢ ብሎ ነው እንትን የጓጉ ለማለት ነው። እንደዚህ አሳምራችሁ በደንብ ሚክስ ታደርጋላችሁ ማለት ነው። ይህ ሮዝመሪ ነው፣ የነጭ ሽንኩርት ቀይ ሽንኩርት ጁስ ስናዘጋጅ ደግሞ ምንም ነገር በማያስገባ እቃ ማድረግ አለብን። ስናጠልብን ምንም አይነት መውሬድ የለበትም ማለት ነው። ንጹ ውሃ እንዲሆን ማድረግ አለብን ማለት ነው። ከዛ በኋላ እንደዚህ መትቼ በደንብ ሚክስ እንዲሆን ህናዬን እመተዋለሁ ማለት ነው። መደጋገም እንዳይሆንብኝ ህናውን ኦሪጂናሉን ለመጠቀም ሞክሩ። ከዛ በኋላ እንደዚህ አዘጋጅተን እኔ ወደ ማታ ነው የሰራሁት። ወደ ማታ ሰርቼ ሽፍን አድርጌ ያስቀምጠዋሉ ማለት ነው። እንደዚህ እንደምትመለከቱት በፌስታል ሽፍን አድርጌ አሳድራሉኝ ማለት ነው። ሲያድር በጣም የምናገኘው ጥቅም የበለጠ ይሆናል ማለት ነው። ካደረ በኋላ እንደምትመለከቱት እንደዚህ ነው ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። እኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ውድ የሀገሬ ልጆች ኢትዮጵያውያን በሙሉ እንግዲህ ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ሒና ነው። እንደምትመለከቱት ጸጉሬ ከስምንት ወር በፊት ምን እንደሚመስልና አሁን ደግሞ ምን ላይ ሁኔታ ላይ እንዳለው ማየት ትችላላችሁ ማለት ነው። እንግዲህ ከስምንት ወር በፊት ጸጉሬ በጣም ስስ እና አጭር ነበረ። አሁን ደግሞ እንግዲህ እዚህ ደረጃ ላይ ደርሰዋል ማለት ነው። ስለዚህ እናንተም እኔ ተጠቅሜ ለውጥ ያመጣሁትን ነገር ተጠቀሙ እላችኋለሁ። ስለዚህ ዛሬ ይዤላችሁ የመጣሁት ሒና ነው። እንግዲህ ሒና አላድግ ላለ ወይ ደግሞ አልወፍር ያለ እንዲሁም ደግሞ ይሄ አለ አይደል፣ የሆነ ጸጉራችን ዛለው የሚሳሳ ጸጉር አለ አይደል። እንደነዚያ አይነት ጸጉሮችን ሒና የማስተካከል የማብዛት፣ እንዲሁም ደግሞ የማሳደግ አቅም አለው ማለት ነው። በነገራችን ላይ የኛ ጸጉር ጥሩ ነው አሪፍ ነው የሚባለው ግዴታ ስለረዘመ አይደለም። ከዚህም በፊት ተናግር ያለው ቢያጥርም አጭር መሆን አለበት እያልኩ አይደለም፣ ግን ጤንነቱ ዛለው ማማሩ። ይሄ ከፊት ለፊት የተበጣጠሰው ከሌለ ጥቅጥቅ ብሎ ካለ ብዛት ካለው ያ ጤናማ ጸጉር ነው ማለት ነው። እንደዛ ጤናማ ከሆነ የተበጣጠሰው ካሌለ የምነቃቀለው ከሌለ ከፊት ለፊቱ እንደዚህ ወደ ኋላ ገባ ገባ ያለ ከሌለ ሌላው ቀላል ነው ማለት ነው። ያድጋል። የማያድግበት ምንም ምክንያት የለው። ትልቁ ነገር ምንድን ነው? አለመነቃቀል፣ አለመበጣጠስ እና የመሳሰሉት ነገር ከዛ በኋላ ህናችንን ስንጠቀም ቅድም እንዳሳየች እንዳያችሁት ማለት ነው ከነጭ ሽንኩርት ከቀይ ሽንኩርትና ከሮዝመሪ ነው ቅጠል ጋር ነው ያዘጋጀሁት ማለት ነው። እንግዲህ ሮዝመሪ ነው ነጭ ሽንኩርት ቀይ ሽንኩርትም የራሱ የሆነ ጥቅም አለው። ሲደመር ሂና ጋር ስንጠቀም ደግሞ ምን አይነት ጥቅም ልናገኝ እንደምንችል ያው መገመት አያቅታችሁም ማለት ነው። ነጭ ሽንኩርት እንግዲህ እንደውም እኔ የሆነ ጊዜ ዶክተር ጋ ሂጄ እንደዚህ ዝም ብለን ስለ ጸጉር ስናወራ ዶክተሩ እንደዚህ ቤተሰብ ነገር ነውና ምን አለኝ ነጭ ሽንኩርትና ቀይ ሽንኩርትና ሮዝመሪ ነው አንድ ላይ በሳምንት ዘብዝፈች ተጠቀሚ ምናምን ብሎ ነበረ በወቅቱ እኔ እንደዚህ ስለ ጸጉር ምንም አይጨንቀኝም ነበረ ለካ ከጊዜ በኋላ ሁሉም ነገር እየገባን የምመጣውና ከዛ በኋላ እሱ እንዳለ መጠቀም ጀመርኩኝ ማለት ነው ከዛን መጠቀም ጀመርኩኝ ማለት ነው። የሀገሬ ልጆች በሳምንት አንድ ጊዜ ይጠቀማሉ። ሒናይን እጠቀማለሁ እንግዲህ። ቀይ ሽንኩርት እንደምታቁት ጸጉርን የሳሰውን ጸጉርን እንዳይሳሳ ይከላከላል። ያለ ጊዜ የሚመጣውን ሽበትንም ይከላከላል። ጸረ ባክቴሪያና ጸረ ፈንገስ ነው እንደምታውቁት። እንዲሁም የሳሰ ጸጉርን እንደገና የማብቀል እንዲበቅል ይረዳዋል ማለት ነው። ስለዚህ የሳሳ ጸጉራችንን እንደ አዲስ የማብቀል ችሎታ አለው ማለት ነው። ነጭ ሽንኩርት፣ ቀይ ሽንኩርትም እንደውም እንደዚህ የሆነ ጊዜ አንዲት ልጃለች እና ጎረቤቴ ናት እና ብዙ ጊዜ ማታ ማታ በነጭ ሽንኩርት ታሻለች፣ የግንባሯ ማለት ነው። ማለት ይሄ ገባ ገባ የምልበት ቦታ አላደለ። ጸጉሯችን የሚገርም ለውጥ ነው ያመጣው ከሶስት ወር በኋላ በቀ እየበቀነ መጣ። አዲስ አዳዲስ ጸጉሮች እየበቀሉ መጡና አረ እየተጠቀምሽ ነገር አለ ይላታለ። አይ አይደለም፣ ነጭ ሽንኩርት ነው አለችኝ። እና ነጭ ሽንኩርትም በተመሳሳይ አዲስ ጸጉር እኔ የማብቀል ችሎታ አለው ማለት ነው። እንደሁም ቀይ ሽንኩርትም እንደዛው ነው። ሮዝመሪ ነውማ ከሚኖክሲድን ጋር እንደውም የሚወዳደር እንትን ነው ማለት ነው ቅጠል ነው ማለት ነው። ለስድስት ወር የሆነ ጊዜ ሲጠቀም ነበረ ሳላቋርጥ እያፈላው። ከዛ በኋላ የጎንዮሽ ጉዳት አለው ምናምን ስሉኝ አቆምኩኝ ማለት ነው። ሽበት አለው ተብሎ ነው። ግን ያው እኔ በወቅቱ በደንብ ስለማ አላነብ። ዝም ብዬ ሰው ባለኝ ተሸውጄ ሳልጠቀም ቀረሁ እንጂ ምንም አይነት ሽበት አያመጠውም። በጣም ምርጥ ነው። እኔ ስድስት ወር ውስጥ በጣም የሚባል አሪፍ የሚባል ለውጥ ያገኘሁበት ነው ማለት ነው። ስለዚህ ውድ ሀገሬ ልጆች ይህንን አድርጋችሁ ነጭ ሽንኩርት፣ ቀይ ሽንኩርት፣ ሮዝ መሪ ነው ከህና ሻይ አርጋችሁ ከህና ጋር ስትጠቀሙ ማመን ማመን የማትችሉትን ለውጥ ነው የምታገኙት ማለት ነው። ተጠቀሙ እላችኋለሁ የሆነ እንደምታዩኝ ሁሉንም ያዘጋጀሁትን ተቀብቻለሁ እኔ እንግዲህ የሚቀባው በእጄ ነው እንደዚህ የሆኔ ላስክት የሆኔ ነገር አድርጌ በጭራሽ አይመቸኝም ማለቴ በደንብ ሚክስ ማለቴ በደንብ ሽት ማድረግ ስላለብኝ ጸጉሬ ላይ ይሄ ቅሌ ምን ቅሉ ምናምን ላይ በደንብ ማሸት ስላለብኝ ስለዚህ ጓንታ አርጌ ወይ ደግሞ ፌስታል ነገር አርጌ በጭራሽ እኔን አይመቸኝም ማለት ነው። ያገሬ ልጆች እንደዚህ ተቀብታችሁ ግንባሬ ትንሽ ነክቶኛል። እንግዲህ እናንተ ግንባራችሁን እንዳይነካችሁ በደንብ ተጠንቀቁ። እኔ ያው ቤት ውስጥ ስለሆንኩኝ ግንባሬም ብነካኝም ችግር የለውም ማለት ነው። ከዛ በኋላ እንደምትመለከቱት እጄንም ትንሽ ቀላ አድርጓል። ችግር የለውም እኔ ቤት ውስጥ ስለሆንኩኝ ታጥቤ አስለቅቀዋለሁ ማለት ነው። እንደምትመለከቱት በፌስታል አሁን አስሬ በደንብ አድርጌ እፍና አደርጓለሁ ማለት ነው። ለምን በደንብ ከለሩን እንዲይዝልኝ ማግኘት ያለብኝ ጥቅሞች እንዳገኝ ማለት ነው። እኔ ለከለር አይደለም በነገራችን ላይ ሒናን የምቀባው ጸጉሬ እንዲያበዛ እንዲያስረዝምልኝ ጤናማ ጸጉሬ እንዲኖረኝ ነው። ስለዚህ እንደምታዩት በሻሽ ስር አድርጌ አሳድረዋለሁ ማለት ነው። አሁን ይሄ ጠዋት ወደ ወደ ማታ ነበር ትላንት ማታ ነበር የሰራሁት። ከዛ አሁን እኔ ወደ ምሳ ሰዓት ላይ ነው የተቀባሁት ማለት ነው። ይኸው እንግዲህ በነገራችን ላይ ትንሽ ምቾት አይሰማችሁም። እንግዲህ ምንም ማድረግ አይቻልም። ምቾት አይሰማችሁም ይሄን ስታስሩ ምናምን ማለት ነው። አግጭን እናነክተኛል እንግዲህ፣ በነገሩ ይለቃል፣ ችግር የለም። በማግስቱ ካደረ በኋላ ይሄንን ይመስላል ል እና ታጠብኩኝ ጨርሼ ይሄንን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ እንግዲህ የአገሬ ልጆች በያላችሁበት ሰላማችሁ ይብዛ። እንግዲህ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁም። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ። ቻው ቻው።